አድማጭ ተመልካቾች እንደምናረፈዳችሁ የዕለቱን ትኩስ አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርእስቶቹን ይህ አብይ አህመድን ስልጣን ስጋት ላይ የጣለ ከተለመደው ግለቱ ከፍ ያለም ጦርነት በአማራ ክልል እየተደረገ ነው። ይህ ፋኖ ኃይሎች በአራቱም ግዛቶች ከባድ የተባለ ጥቃት በአገዛዙ ኃይል ላይ እየፈጸሙ ነው። በጀነራሉ የሚመራው የ73ተኛ የ75ተኛና የ23ተኛ የአገዛዙ ክፍለ ጦር ያላሰበው መብረቃዊ ጥቃት በጎጃም ገጥሞታል። መድፍና ሞርታር ጦር ሜዳ ይዞ የገባው የአገዛዙ ኃይል በፋኖ ኃይሎች የበላይነት ተወስዶበታል በበርካታ የጎጃም አካባቢዎችም በርካቶች የተደመሰሱበት የቆሰሉበት ከበድ ያለ ውጊያ ተደርጓል ዝርዝሩን ይዘናል ተሰሙታላችሁ በጎንደርም ከበድ ያለ ውጊያ ተደርጓል የመከላከያ ሰራዊቱ በፋኖ ኃይሎች ተከቦም ከባድ ምትደርሶበታል በዚህን ዴትም ሌሎች ንጹሐን ሰዎች መግደሉ ተሰምቷል። በጎንደር ከሱዳን የመጡ የአገዛዙ ወታደሮች የተሰለፉበት ውጊያን በዝርዝር እንመለከተዋለን። በሌላ በኩል የትግራይ ፖለቲካ ገንፍሎ ፈንድቷል። እነ ደብረ ጽዮን ገብረ ሚካኤል አቶ ጌታቸው ረዳን በእንቁልልጭ ፖለቲካ ማበሳጨታቸው ተሰምቷል። ጌታቸው ረዳም ፕሬዝዳንት እያለው እነሱን አለማባረሬም ይቆጨኛል ማለታቸው አነጋጋሪ ሆኗል። የትግራይ ፖለቲካን የተመለከተም ዝርዝር መረጃ ይዘናል። ተሰሙታላቸው ሄሊኮፕተር ስለመከስከሱ እንዲሁም በካምፕ ያሉ ተፈናቃይ አማራዎች በረሃብና በብርድ የሞቱ ስለመሆናቸው በመረጃ ማዕዳችን ከምታደምጧቸው መረጃዎች መካከል ናቸው። ሰላም ጤና ይስጥልኝ አድማሽ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና እያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚሁ ተገኝቻለሁ። አድማሽ ተመልካቾች ቪዲዮ ላይክ ቻናሉን አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ሀሳብ አስተያየታችሁን እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብረን እንቆይ። በቅድሚያም የኢትዮጵያን በጀት እንጂ ባንዲራዋን የማይጠቀመውን ብቸኛውን ክልል ትግራይ ክልልን ወደ ተመለከተው ጉዳያችን አልፋለሁ። ጌታቸው ረዳ ትላንት ከቢቢሲ ጋር ቆይታ አድርገዋል። የቢቢሲ ጋዜጠኛ በሌተናል ጀነራል ታደሰ ወረደም የኋላ ታሪክ ላይ ያነሱትን ስጋት በተመለከተ አለመካተትዎን በአግባቡ መረዳት ትፈልጋለሁ። አዲሱ ፕሬዝዳንት ከቀድሞ አስተዳደር ጋር የተያዙ ችግሮች አካል መሆናቸውን ማስረጃው ምንድን ነው ሲል ይጠይቃቸዋል። የአቶ ጌታቸው ረዳ ምላሽም ይህ ነበር። የኔ ምክትል ፕሬዝዳንት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 የቢቢሲው ጋዜጠኛ ቀጥል ሊያደርግና ከፕሬዝዳንቱ ትዕዛዝ ሲቀበል እንደነበረም አልተናገረም ወይ አንዳንዶቹ እንደሚናገሩት እንደ መሪ የጠቀስካቸው ጉዳዮች የሚወድቁት በአንተ ትከሻ ላይ አይደለም ወይ ብሎ ይጠይቀዋል። አቶ ጌታቸው ረዳ ለጋዜጠኛው ሞኛቱን ሲሉ ምላሻቸውን ይሰጣሉ። የቢቢሲ ጋዜጠኛውም ጥያቄ ብቻ ነው እየጠየኩኝ ያለውት ሲል ምላሽ ይሰጣቸዋል። አቶ ጌታቸው ረዳ አይደለም ይህ አይነቱ ትእዛዝ ታውቃለህ፣ የትግራይ ፖለቲካ አስቸጋሪ ነው፣ ይቅርታ ለተጠቀምኩት ቃል ሲሉም ይናገራሉ። የቢቢሲው ጋዜጠኛ ይቅርታ አያስፈልግም፣ ይቀጥሉ ይላቸዋል። አቶ ጌታቸው ረዳ የትግራይ ፖለቲካ በጣም አስቸጋሪ ነው፣ ራሱን በራሱ የሚመራ አካል አድርጎም የሚቆጥር የሚመስል የተደራጀ ሰራዊት ያለበት ብቸኛ ክልል የኛው ነው ሲል አቶ ጌታቸው ረዳ ይናገራል። የፕሪቶሪያዊ ስምምነት ይህንን ያልተለ የሚያስከትል መድ ሁኔታም እንዲፈታ ይጠበቅ ነበር ይላል አቶ ጌታቸው ረዳም። አቶ ታደሰ ግን እንደ ሰራዊት አዛዥ የተወሰኑትን የእኔን ውሳኔዎች መቃረን እንደሚችል ያስባል። አንተ ባለህበት የዓለም ክፍል ለሚገኙ ሰዎች ይህንን ለመረዳት በጣም ከባድ ነው ሲልም ለጋዜጠኛው ያስረዳል። ታውቃለህ ይልና አቶ ጌታቸው ረዳም ፕሬዚዳንቱ ውሳኔ የሚያሳልፍበትና ውሳኔውን በምክትሉ በቁም ነገር የሚወሰድበት ሁኔታ አልነበ አልነበረም በማለት አቶ ጌታቸው ረዳ በፕሬዝዳንትነት ዘመናቸው የሚሰማቸው ታዛዥ እንዳልነበርም ይናገራሉ። ይህ አንዱ የችግሩ አካል ነበር። እርግጥ ነው አንዳንድ የእኔ ውሳኔዎች ተፈጽመዋል። አሁንም ግን ለስኬቶቹ ኃላፊነት እንደምወስደው ሁሉም ለውድቀቶቹም ተጠያቂነቱን እወስዳለሁ ሲሉም ኃላፊነት የሚሰማቸው አመራር እንደሆኑም ለጋዜጠኛው ገልጸዋል። በእኛ ጉዳይ ፖለቲካውን ይበልጥ አስቸጋሪ የሚያደርገው በስልጣን ላይ ያልሆነ ፓርቲ ሁሉ ሁሉንም ጠቅልሎም ለመውሰድ የመንግስትን ሀብትንም ለመቆጣጠር የሚሞክር መሆኑ ነው ይላሉ አቶ ጌታቸው። በመንግስት ስር መሆን የነበረበት ሰራዊት ደግሞ በራሱ የሚቆጣጠር ራሱንም እንደ ቻለ አካል ነው የሚዘወረው ይላሉ አቶ ጌታቸው ረዳ። ትንሽ የተወሳሰበ ነው ለማስረዳትም ያስቸግራል ሲሉም አቶ ጌታቸው ረዳ በክልሉና በኢትዮጵያም እየተፈጠረ ስላለው ሁኔታም ይናገራሉ። አቶ ጌታቸው ረዳ እሳቸው ፕሬዝዳንት እያሉም ፈላጭ ቆራጭ መሆን እንዳቃታቸውና አቶ ጌታቸው ረዳ ፕሬዝዳንት ቢሆኑም ሌሎች ኃይሎች ከሳቸው የተሻለ ኃይል እንደነበራቸውም ይናገራሉ። ያም ሆነ ይህ ግን አሁን ጌታቸው ረዳ ከስልጣናቸው ተባረዋል። ጌታቸው ረዳ የጠቅላይ ሚኒስትሩም የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ሆነው ሲሾሙም ህወሓት ለአዲሱ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደም አቀባበል በማድረግ እንቁልልጬ ብለዋል። ህወሓት የተቋማዊነቱ ነ ነፃነቱን አስከብሮም ተልእኮውን ለመወጣት እንደ ጊዜያዊ አስተዳደር አካል በመሆን በጋራ ይሰራል ሲሉም ገልጸዋል። የህዋሃት ማዕከላዊ ኮሚቴም ባዘጋጀው አቀባበል ስነ ስርዓት ላይ ከድርጅቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል መድረኩ መልካም ምኞቱን ለመግለጽ ብቻ ሳይሆን ከፕሬዚዳንት ጄነራል ታደሰ ጋር ለመተባበር ጭምር ሲሆን፣ ጊዜያዊ አስተዳደሩን በአጭር ጊዜ ውስጥ ለማሳካት ያለንን ቁርጠኝነት ለማሳየት የተዘጋጀ ነው ሲሉ አቶ ደብረ ገብረ ጽዮን ገብረ ሚካኤል ማብራሪያ ሰጥተዋል። የጌታቸው ረዳ ሹመት ለህወሃት ተቃዋሚዎች የሞራል ብርታት የሚሰጥ ቢሆንም የድመቱ አንገት ላይ ደውል የሚያስር ሰው የመፈለጉ ስራ ግን ቀላል አይሆንም። ህወሃት አጀንዳውን የሚያፋጥንለት ሰው እያገኘ ቢመስልም የክልሉን የተወሳሰበ ቀውስ ሊፈታ የሚችል የፖለቲካን ንድፈ ሀሳብናም ከክልል የጸዳ ስትራቴጂክ የመቅረጽ አቅም ያለው ብቁ የፖለቲካ ሰው ግን የድርጅቱ ድርቀት ሆኖ ሊቀጥል ይችላል ይችላል ይህ ድርቀት ድርጅቱን ከሁሉ አቀፍ አገራዊ መፍትሄ ፍለጋ ይልቅ ወደ ሴራ ፖለቲካ ሊያዘነብለው ይችላል ሲሎም የፖለቲካ ተንታኞች ይናገራሉ የኢትዮጵያ ህዝብ ለሌላ ትግዳሮት ራሱን የማዘጋጀት አቅሙን ለማሰባሰብ የሚገደድበት ሁኔታም የተደቀነበት ይመስላል ሲሎም የህወሀት ፍራቻቸውን የሚገልጹ ፖለቲከኞች ይናገራሉ አሁን በቀጥታ ወደ አማራ ክልል ግንባር መረጃዎች ያልፋል በቅድሚያም ጎ ጎንደር ላይ አራተኛ ቀኑን በያዘው ዘመቻ አንድነት በጎንደር ግንባር ለተከታታይ አራት ቀናት ውጊያ ሲደረግባቸው የነበሩም የቋራ አካባቢዎች የብልጽግና ነሰራዊት በፋኖ ኃይሎች በመደምሰስ ከተሞችን መልሶ በመቆጣጠር መቋጨቱን የመረጃ ምንጮች ገለጹ። ከፓዊና ሱዳን ጠረፋማ ቀጠናዎች በመነቃነቅ የቋራ ቁልፍ የሆኑ ይዞታዎችን ለመውረር ከፍተኛ ቁጥር የነበረው የብርሃኑ ጁላ ጦር ለተከታታይ አራት ቀናት አባይ ዳር ሰላም አርጊና አዲስ ዓለም የአማራ ፋኖ አንድነት በጎንደር ሰራዊት ባደረሱበት ከፍተኛ ምት አይቀጡ ቅጣት ተቀጥቶ መመለሱን የመረጃ ምንጮች ይገልጻሉ። በዚህ የተበሳጨው የብልጽግና ሰራዊት ከዘጠኝ በላይ ንጹሐንን ረሽኗል። ከ45 በላይ የአርሶ አደር የቁም እንስሳትን አርዶ መብላቱም ተሰምቷል። በተመሳሳይ ቤቶችንም ማቃጠል ሆነ የተሰማው ከአራት በላይ ሞተር ሳይክሎችንም ተቃጥሏል። በንብረት ላይ ተጨማሪ ውድመቶችንም አስከትሎ ነበር። ሆኖም ትላንትናና ዛሬ በዘመቻ አንድነት ቀዝቀዝ በተባለ ቦታ ስቦ በመምታት ወታደራዊ ስትራቴጂካዊ ምት የፋኖ ኃይሎች ክፉኛ ይህንን ሰራዊት መተውታል። ቁጥሩ ለጊዜው በውል ያልተረጋገጠ የብልጽግና ቡድን ሙትና ቁስለኛ መሆኑም ተረጋግጧል። በሰፊው በረሃማና ጠረፋማ በረሃም እየተደረገ የሚገኘው አውደ ውጊያም የብልጽግና ነ ሰራዊት በማጽዳት አባይ ዱር ሰላም አድርጊና አዲስ አለም መለስተኛ ከተሞችን የአማራ ፋኖ አንድነት በጎንደር የመይሳው ካሳ ምኮር የአደዋ ክፍለ ጦር ነብሮ ብርጌድና አጣና ዋሴ ጦር ቀጠናውን ተቆጣጥረው ይገኛሉ። በቀጥታ ወደ ጎጃም ግንባር አልፋለሁ። የአማራ ፋኖ በጎጃም ቀኝ ጌታ ወፍቴ ንጉሰ ክፍለ ጦር ስናን አባ ጀሜን ብርጌድ በአገዛዙ ጦር ላይ ድልን ተቀናጀቻለው ሲል መግለጫ ሰጠ። ራሱን ጥምር ጦር እያለ የሚጠራው አገዛዞ በዛሬው ዕለት ከደብረ ማርቆስ ሬሽን ለመቀበል የደመን ላይ በተደረገ ደፈጫም የአገዛዙ ጥምር ጦር በስናና ባጅሜን ብርጌድ ሲለበለብ መዋሉን የመረጃ ምንጮች ገለጹ። ይህ ብልጽግና ሰራዊት በዚህ ቀጠና ያለ የሌለውን አቀም አሟጦም ለመጠቀም ቢሞክረ የፋኖ ኃይሎች ባደረጉት ተጋድሎ በአገዛዙ ሰራዊት ላይ ከባድ ሽንፈት አደርሰውበታል ሲሉ የመረጃ ምንጮች ገልጸዋል። በየድመን ቀጠና ማዕበል ቁጥር አንድ አበረሌው ሻለቃ ፋሲካው ሻለቃ ሻምበል አንድና ንጉሥ ተክለ ሃይማኖት ብርጌድ ባደረጉት ርብርብ የአገዛዙን ሥርዓት አስጠባቂ ወታደር አይቅቱ ቅጣት ቀተነዋል፣ ሲሉም የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለም አገዛዙም በገልጥማ ቀጠና ማዕበል ቁጥር ሁለትና ፋሲካው ሻለቃ ሻምበል ሁለት ጠንካራ የሆነም ትስስር ፈጥረው በመግባት ሀገርና ችቡድ የመሸገውን የብልጽግናን ጦር አፈርከደቼ አብልተነዋል፣ ሲሎም የፋኖ ኃይሎች ገልጸዋል። በዛሬው አውደ ውጊያ የብልጽግና ጦር በሁለቱም ቀጠና ከባድ የሚባል የሰውና የቁስ ክስረት ደርሶበታል፣ ሲሎም የፋኖ ኃይሎች ገልጸዋል። በጦር ጠበብቶቹ ስናን ሲወቅ የዋለው የአገዛዙ ጦር ቁስለኛና ሬሳ ሊወስድ የመጣውን ሬሽን በመጣል እግሬ አውጭኝ ብሎ ፈርጥጦ ወደ ከተማ ተመልሷል ሲሉ የፋኖ በመግለጫቸው ገልጸዋል። በውጊያው የተገኙ ድሎችም ይህንን ይመስላሉ ሲሉም አሳስበዋል። አንድ ኦራል፣ አንድ አምፑላንስ፣ አንድ ካሶኒ መኪናም ከጥቅም ውጪ መሆኑን ገልጸዋል። ሀያ ሶስት የአገዛዙ ጦር ቁስለኛ ሆኗል። 15 የአገዛዙ ጦር ሞት ሲሆን ቁጥሩ በውል ያልታወቀ የክላሽና የሲኪ ጥይትም ተማርኳል። ሶስት ክላሽና አንድ ብልጽግና ከሰሞኑ ያስገባው ባለ ሀዲድ ክላሽም ተማርኳል። ሸጋው ይዘንጋው ሰላማዊ የተባለ የሰላም እና ደህንነት ኃላፊ ባወቀ ሞላ፣ የስናን ወረዳ የብልጽግና ፓርቲ ኃላፊ አጃቢውንና ገበየው አለሙ የተባሉ የመዘጋጃ ቤት ኃላፊ በውጊያው ተመትተው የቆሰሉ ሲሆን አንድ የአገዛዙ ሾፌር ላይም በተተኮሰ ጥይት ላይመለስ ወደ ሰማይ ቤት መሸኘቱን የፋኖ ኃይሎች መግለጫ ሰጥተዋል። የፋኖ ኃይሎች ዘመቻ አንድነት ሲሉት የጠሩት ዘመቻ በተለያዩ የጎጃም ግንባሮችም እንደቀጠለ ነው። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቆ ብርጌድ ታላቅ ድልን ተቀናጅቷል። በትላንትና ዕለት ከቀኑ ስምንት ሰዓት ላይ የጀመረው ውጊያ እስከ አስር ሰዓት ድረስ የብልጽግና ሰራዊት ቀለበት ውስጥ በማስገባት ቁጥር መግለጽ ባይቻልም፣ በርካቶችን ሙትና ቁስለኛ ማድረግ የተቻለበት ውጊያም የተደረገ ሲሆን የብልጽግና ሰራዊት በደረሰበት ኪሰራ መቋቋም ስላልቻለም ከመኮድ ከፍተኛ ቁጥር ያለው ጦር በማምጣት አስከሬኑንና ቁስለኛውን ለማንሳት በሞርተርና በመድፍ ሲደበድብ የዋለ ሲሆን በመጣበት እግሩም ተመልሶም መኮድ እንዲገባም ተደርጓል ሲሉም የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለም ልዩ ኦፕሬሽን በጎጃም ተሰርቷል። ጎጃም አገው ምድር ክፍለ ጦር የትልሊ ዘንግናን ብርጌድና የግዮን ብርጌድ አናብስቶች የተቀናጀም ልዩ ተጋድሎ ፈጽመዋል። ሁለቱ ብርጌዶች ታሪክ የማይሽረውም አስደናቂ ጀብዱ መፈጸማቸውን ነው የፋኖ ኃይሎች የገለጹት። በዚህ ዘመቻ አንድነት በየሳምንቱ በተከታ ታይ ሶስት ሐሙስ፣ ከፍተኛ ውጊያ በማካሄድ ኮሎኔል አባ ተማመም፣ አራት ሻለቃ አዛዥ፣ ሶስት የመቶ አለቃ እንዲሁም ከሁለት መቶ በላይ የብልጽግና ሰራዊት ዋናውን የብልጽግና ሰው እንዳለው አያለን ጨምሮ በተቀናጀው ዘመቻ በከፈቱት ዘመቻ ማስወገዳቸውን የፋኖ ኃይሎች ገልጸዋል። በርከት ያሉ ትጥቆችንም ከብልጽግና ሰራዊት ገቢ ሲሆኑ ከነዚህ መካከል አንድ ድሽቃ አራት ብሬን ሶስት ስናይፐርና ከመቶ በላይ ክላሽ የተማረከ ሲሆን በዛሬው ዕለትም ለአራተኛ ቀን ከባድ ትንቅንቅ በተደረገበት ውጊያ ደግሞ የብልጽግና ሰራዊት አንድ ኮር 23ኛ 75ኛና 73ኛ የተውጣጣ ኃይል ብልጽግና ያሰለፈ ሲሆን በፋኖ ኃይሎች ዘንግና ብርጌድና ግዮን ብርጌድ በጋራ በተፈጸመበት ኦፕሬሽን ሁለት ብሬን 17 ክላሽ ከ2000 በላይ ተተኳሽ ሲማረክ አንድ ሻለቃ አዛዥ እና አንድ የመቶ አለቃ ማድረግ ያለውን ጨምሮም ዙፋን አስጠባቂ ሰራዊት እስከ ወዲያኛው መሸኘቱን የመረጃ ምንጮች ገልጸዋል። በቁጥር ያልታወቀ ቁስለኛ መሆኑም ነው የተዘገበው። የምስራቅ አፍሪካ ዘብ የሚሆን ግዙፍ ጦር ገንብተናል፣ በ30ና 15 እንዲሁም በሚያዚያ አንድ የምንሸበር አይደለንም ሲሉም የቲሊሊ ዘንግናን ብርጌድ ህዝብ ግንኙነት በመግለጫቸው ገልጸዋል። በሌላ በኩል አረንዛው ዳሞት ብርጌድ ፍኖተ ሰላም ላይ ሁለት አድማ በተና አባላቶች እነ ሙሉ ትጥቃቸው የአማራ ፋኑ በጎጃምን መቀላቀላቸው ተሰምቷል። በዛሬው እለት በጠዋቱ ሁለት የአድማ በተና አባላት ለአረንዛው ዳሞት ብርጌድ ቢተው ሻለቃ ከእነ ሙሉ ትጥቃቸው እጃቸውን ሰጥተዋል። በተያያዘም በትላንትናው እለት ከማንኩሳ ከተማ ወጥቶም ወደማና ሲያቀና የነበረው አድማ በተናና መከላከያ መንገድ ላይ ገጥመው እርስ በራሳቸው በከፈቱት ጦርነት ሶስት ሙትና አራት ቁስለኛ ይዘው መመለስ መሰራታቸውንም የመረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ ከውጊያ መረጃዎች ስንወጣ ከኦሮሚያና መተከል ከተማ አመልጠው በግፍ ተፈናቅለው በካምፕና በየዛፍ ስር የተጠለሉ አማራዎች በረሃብና በብርድ እየሞቱ ነው ተባለ። አማራ ክልል ሰሜንና ደቡብ ወሎ ዞኖች በሺዎች የሚቆጠሩ ተፈናቃዮች ከፍተኛ የመጠለያ ችግር አጋጥሟቸዋል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚገኙ አምስት መጠለያ ጣቢያዎች ውስጥ የሚኖሩም ወደ 15 ሺህ የሚጠጉ ተፈናቃዮች እጅግ አስከፊ የኑሮ ሁኔታ ውስጥ እንደሚገኙም ኢትዮጵያ ኢመርጀንሲ ሼልተርና ኤንኤፍይ ክላስተር አዲስ ባወጣው ሪፖርት አመላከተም። የተፈናቃዮቹ መጠለያዎች ከመጠን በላይ በሰዎች መጨናነቃቸውን ያረጁና የተቀዳደዱ በመሆናቸው ለረዥም ጊዜ አገልግሎት እንዲውሉም ፈጽሞ የታሰቡ ባለመሆናቸው የተፈናቃዮች ሁኔታም በከፍተኛ ደረጃ እየተባባሰ መምጣቱን ሪፖርቱ ገልጿል። በተጨማሪም ምግብ ነክ ያልሆኑ ምርቶች ሁኔታ አሳሳቢ እንደሆነ በሪፖርቱ ተገልጿል። ከፈረንጆቹ 2022 በኋላ ያለው ድጋፍ አናሳና ወጥነት እየጎደለው ነውም ተብሏል። ከሀገር ቤት መረጃዎቻችን ስንወጣ በአሜሪካ በሄሊኮፕተር መከስከስ የስድስት ሰዎች ህይወት አለፈ። በአሜሪካ ኒውዮርክ በሚገኘው ዲስ ወንዝ ላይ ትላንት የተከሰከሰው ሄሊኮፕተር ቢያንስ ስድስት ሰዎችን አሳፍሮ ሲጓዝ እንደነበርና አብራሪውን ጨምሮም የሁሉም ተሳፋሪዎች ህይወት ሳልፍ እንዳልቀር ነው እየተገለ በተከሰከሰው ሄሊኮፕተር ውስጥ የነበሩ ሶስት ታዋቂዎችና ሶስት ህጻናት አስከሬን በአደጋ ጊዜ ሰራተኞች መውጣቱ ነው የተዘገበው። የኒውዮርክ ፖሊስና የአደጋ ጊዜ ሰራተኞች ሀዲሰን ወንዝ አካባቢ ከፍተኛ የነፍስ አድን እንቅስቃሴ እያደረጉ እንደሚገኝ ቢቢሲም ሲቢኤስን ጠቅሶ ዘግበዋል። የአደጋው መንስኤና የሟቾች ማንነት ፖሊስ ማጣራት እያደረገ እንደሚገኝና አሁን ላይ ዝርዝር መረጃ ለመስጠት ጊዜው ገና እንደሆነም ተጠቁሟል። ይህ በእንዲህ እንዳለ የቡርኪና ፋሶ መሪም በየቀኑ አለምን እያስደመመም ይገኛል። ከቀረጥ ነጻ ሀገር ሊመሰረት ነው። ትራውሬ አለምን ያስደመመ ውሳኔ ማሳለፉን ያገኘነው መረጃ ያመላክታል። የቡርኪና ፋሶ የሽግግር ፕሬዚዳንት ትራውሬም ቡርኪና ፋሶ ከቀረጥ ነጻ የሆነም የንግድ እንቅስቃሴ እንዲኖራት ውሳኔ አስተላልፈዋል። ህዝቡ በምዕራባውያን አለም ኒኮሎኒያ ሊበራሊዝም እጅ ለረጅም ጊዜም ተሰቃይቷል፣ ያሉት ፕሬዚዳንት ኢብራሂም ትራውሬ አሁን በቡሩኪና ፋሶ መቀረጥ የሚባል ነገር አይኖረም ሲሉ ተደምጠዋል። ይህ ውሳናቸው ቡሩኪና ፋሶን ከዓለም ሀገራት ከቀረጽ ነጻ በመሆን የመጀመሪያው ሀገር እንድትሆን ያደርጋታል ተብሏል። በዚህ ውሳናቸውም በርካታ የዓለም ሀገራት የተደመሙ ሲሆን በዚህ ውሳኔም የተደመሙት የዓለም ቁጥር አንድ ባለሀብት የሆኑት ኤለን ምስክ ኢብራሂም ትራኦሬን በቅርብ ሊያናግሩት እንደሚፈልጉም ከተለያዩ ዓለም አቀፍ ሚዲያዎች ያገኘሁት መረጃም ይጠቁማል። አድማጮች ለሳቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።